ኸይር ነገር የሰራ ሰው ያ ኸሩን ያገኛል፣ አሉ ዋማየ አመል አሁንም የሰራው ሚስቃላ ዘራትን ዘራን የክል ትንሽዬ ክል አንድ ፍሬ የያክል እንኳን ሸር የሰራ ሰው ሸራየረሁ ያችን ማጭደው ያችን የአገኘው። ወንድሞቼ እያየነው አለም ላይ እኛ ንጉስ ነን ማን ያቆመናል ብሎ የህፃናቶችን ደም እያፈሰሱ የዓለም ሕግጋትን የጣሱ ሰዎች እስራኤላው አሜሪካዎች ዋጋቸው እያገኙ ነው። ወላሂ እስራኤል ዛሬ በቀን አስራ ስድስት ማዛ ጀምሮ እስካሁን እስከ ዛሬ ድረስ እየተቃጠለች ነው። ሰደድ እሳቱ እስከ ኢየሩሳሌም ከተማ ድረስ ደርሷል። ሁሉም ሰው የእጁ ነው ማያገኘው እኛ ፍልስጤም አብ ዳካማም ቢሆኑ የፍልስጤም አምላክ አላህ ወላሂ አይቶ ዝም ይላል? አይቶ ዝም ብሏል? የለም፣ ፈጣራቸው ብሎ ግፍ ሰርተዋል። ህፃናቶቹ ሞተዋል፣ አዛውንቶቹ ሞተዋል። የቀረ የለም ግን የእጃቸው አላህ እየሰጣቸው ነው። ወታደሮቹ እየሞቱ ነው። ካምፒ ውስጥ እሳት ተነስቷል። ከዛ ተነስቶ እስከ ካምፕ ድረስ መጥቷል። ጦር ማሳራቸውም እያለቀ ነው። ስለዚህ ወንድሞቼ፣ የትን ቦታ ሆነን ግፍ ምን ሰራ ሰዎች፣ የትን ቦታ ሆነን እኛ አዋቂንን የምንል ሰዎች፣ የአላህ አያያዝ ብርቱ ነው። እኛ ሙስሊሞች የዓለም ላይ አንድ ሙስሊም ሲነካ ማገዝ ግዴታችን ነው። አላህ ነው ማዘን፣ ካለበለዚያ አላመንም። አንድ ሙስሊም ለየትም ቦታ ሲጎዳ አካላችን ነው። ነገ አማም አላህ አላህ ይጠይቀናል። ወንድሞቼ ለፊልስጤማም በቻልነው ሀል ዱዓ ማረግ አለብን። እኛኒም አላህ ይጠይቀናል። የቻለው መሳራ፣ ያልቻለው ምግብ፣ የቻለው አሁንም ምግብ፣ የቻለው አሁንም በቻለው መጠን በዱዓ ማድረግ አለብን። ይህ እስራኤል ግፍ የሚሰሩትን በጣም ማውገዝ አለብን። የትኛውም ሶሻል ሚዲያ ላይ የእስራኤል የፍልስጤምን ሐቅ የፍልስጤም አገር መሆኗን ለማንም ማሳወቅ አለብን ወንድሞቼ። ስለዚህ የአላህ ፊት እንጠየቃለን ወንድሞቼ። እስራኤል ገና የቀራታል። ወላሂ የፈጣሪ ቁጣ ነው የፈጣሪ ገና ቁጣ መቻያዩና ነው። ስለዚህ እንሻለ አላህ ተሐረቀት እስራኤል እንሻለ ሰተሐረቁ አይደን ቢአይዲን እንሻለ ሰነን ዝሩ እንሻለ ቢኢዝኒላህ። ስለዚህ ወንድሞች ይሄ ኮፕሊንክ አርጋችሁ ሼር አርጋችሁ አዳርሱት። ሁሉም በእጁ ያገኛል። ሁሉም አሜሪካም አግኝታለች። እስራኤልን በእጇ ግፍ የሰራችውን እያጨደች ነው። የየተኛውም ይኔ አክቲቪስት ነኝ፣ ኢኔ ምን ነኝ የሚል ግፍ የሚሰራ ከትላንት ወዲያ ነሱ የነፃነታቸው ቀን ነበረ። ላከብሩ ያሰቡት በኢሳት ነው ያከበሩት፣ በኢሳት በሀዘን በሽሽት ነው ያከበሩት። ወንድሞቼ ፍልስጤምን እያሸሹ የነበሩትን ተራ ለእነሱ ማሸሽ ሆኗል። ስለዚህ ወንድሞቼ ግፍ ማስራት የለብንም የትም ቦታ ግፍ እንዳንሰራ